ሰላም እንዴት ናችሁ? ውድ የቅሊንጦ ወንድማማች ቤተ ክርስቲያን አባላት በሙሉ እንኳን ለዛሬ ቀን በሰላም በፍቅር በአብሮነት አደረሳችሁ እያለ የሚከተለውን ግጥም እናቀርብላችኋለን። የግጥማችን ርዕስ ማነው። እኔስ የሚገርመኝ የኔ አመጣጠን አላለም ኦክሲጅን አላለም ሙቀት ገና ሳልፈጠር ከእናቴ ማህፀን፣ እኔን ያውቀኝ ነበር ከናስተዛዘን ዘሌን አርመረጠ ብሔሬን ጎሳዬን እድሜን ያ ቀለም ጽታ ለካሰለኝ አባት የምደገፍበት ለካሰለኝ ወዳጅ ተስፋ ይጣልኩበት ዞር ቀና ቀና ብዬ ራሴን ያየበት ከመስታወት በላይ ሐሴት ያደረኩበት ከብር ከወርቅ በላይ ራሴን ይጣልኩበት ከፊቱ ለመቆም ሐሴት ያደረኩበት አምላኬ ተስፋዬ ፍጹም ማረፊያዬ አምላኬ አባቴ ሆኖልኝ አለቴ መሰረቴ ነው የቤቴ አንድምታ ቋሚ ምሰሶ የኔነቴ ዋልታ አባት ሆኖኛል ፍጹም ማረፊያዬ የሰላም መግቢያዬ፣ የእረፍት መውጫዬ ፍጹም ማረፊያ ኢየሱስ እኮ ነው ፍጹም ማረፊያ። አንዴ ልባርካችሁ አንዴ ልባርካችሁ ስሙኝ አዳምጣችሁ። እግዚአብሔር ልባርካችሁ፣ ፊቱንም ያብራላችሁ፣ ሰላሙን ይስጣችሁ፣ ይራራላችሁ። በኢየሱስ ስም ተባረኩ፣ በኢየሱስም ተከናመኑ። መንገዳችሁ በቅቤ ይታጠብ፣ ከፍታችሁ እንዲህ ዝቅታችሁ አይታይ ከምቀኛው ከሸረኛው ይጠብቃል ከዘንዶ ቀዳሚ ከሞር ተድናችሁ በሰላም በጤና ዛሬን ከታያችሁ በረከት ሰላሙን ያብዛበ ቤታችሁ በረከት ሰላሙን ያብዛበ ቤታችሁ በረከት ሰላሙን ያብዛበ ቤታችሁ ልባችሁ ስካችሁ ላዳመጣችሁ እግዚአብሔር ይባርካችሁ እግዚአብሔር ይባርካችሁ።